እንደ ከረማችሁ ውድ የኢንፎ ገብታ ታዳሚዎቻችን ይህ ጤናው በእጁ የተሰኘው በጤና ዙሪያ የሚያተኩረው ፕሮግራማችን ነው። አብራችሁ ቆዩ። በዛሬ ቆይታችን በአብዛኞቻችን ዘንድ አሳሳቢ ችግር የሆነውን የጸጉር መሳሳት ወይም ራሰ ብርሃነትን በቀላሉ በቤታችን ውስጥ በምናዘጋጃቸው መፍትሄዎች እንዴት ማከም እንደምችል እንዳስሳለን። የፀጉር መሳሳት ወይም ራሰ በራነት በአብዛኛውን ጊዜ በወንዶች ላይ ቢከሰትም በጥቂት ሴቶች ላይ አሳሳቢ ችግር ሆኖ መቆየቱ አልቀረም። አብዛኙ ሰዎች የፀጉር መሳሳት በሚከሰትባቸው ሰዓት በራሴ መተማመን ብቃታቸው ያሽቆለቁላል። ጥናቶች እንደሚያመላክቱት በዩናይትድ ስቴትስ 50 ሚሊዮን የሚጠጉ ወንዶች የዚህ ችግሮች ተጠቂዎች ናቸው። የፀጉር መሳሳት ከሚከሰትባቸው በርካታ ችግሮች መካከል በዋነኝነት የሆርሞን መዛባት፣ የቪታሚን እጥረት፣ ጭንቀት፣ የእንቅልፍ እጦት፣ የጸጉር እድገት የሚቆጣጠር ችግር፣ ማጨስ፣ በጄኔቲክ እና የእድሜ መግፋት ናቸው። የጸጉሮቹ ብዛት ቀድሞ ከነበረው ብዛት በመቀነሱ ተጨንቀዋል ወይንስ በመነቃቀሉ ሀሳብ ውስጥ ገብተዋል? አይዝጉ። ለዛሬ ዜላቸው የቀረብኩት ሶስት በመኖሪያ ቤታችን ውስጥ በቀላሉ የምናዘጋጃቸው መፍትሄዎች ሐሳቡ ነፃ እንዲሆኑ ያደርጎታል። እንደየቅደም ተከተላቸው ተከታታቸው እንሆ አሰናድቻችኋለሁ መፍትሄ አንድ ቀይ ሽንኩርት በመኖሪያ ቤታችን ውስጥ ለምግብነት ከማብሰል ባሻገር ለፀጉራችን እድገት እንደሚረዳ ምን ያህሎቻችን እናውቅ ይሆን ቀይ ሽንኩርት በሰልፈር ማዕድን የበለጸገ ምግብ ነው ይህ ማዕድን ለጸጉር እድገት ከሚያስፈልጉ ማዕድናት አንዱ ሲሆን የደም ዝውውርን ለማሻሻልና ለጸጉር ምግብነት ይጠቅማል። ቀይ ሽንኩርት ጸረ ባክቴሪያ በውስጡ ስለሚገኝ በራስ ቆዳችን ላይ የሚፈጠር ቁስሎች ወይም ለጸጉር መሳሳት የሚያግዙ መንስኤዎች እስከ ወዲያኛው እንዲወገዱ አስተዋጽኦ ያበረክታል። እንደ ኢሮፒያን አቆጣጠር በ2002 ጆርናል ኦፍ ዲማርቶሎጂ የተባለ በቆዳ ዙሪያ አጥኚ ቡድን የቀይ ሽንኩርት ጭማቂን በመጠቀም በቀን ሁለት ጊዜ ለሁለት ወራት ያህል በተወሰኑ ችግር ተጠቂዎች ሰዎች ላይ ሙከራ አድርጓል። ሙከራውም የፀጉር መሳሳት በማስወገድ ፀጉር በድጋሚ እንዲበቅል በማድረግ አስገራሚና ፈጣን ለውጥ አስገኝቷል። በመቀጠል እንዴት አድርገን ቀይ ሽንኩርትን በመጠቀም ማዘጋጀት እንደምንችል እንመለከታለን። አስፈላጊ ጥሬ ዕቃዎች በዋነኝነት ቀይ ሽንኩርት፣ መክተፊያና ቢላ፣ ከተቻለ ሽንኩርት መፍጫ ማሽን። በቅድሚያ ቀይ ሽንኩርቱን እንልጣለን። በመቀጠል የተላጠውን ቀይ ሽንኩርት እንከትፈዋለን። አስፈላጊ ከሆነ የሽንኩርት መፍጫ ማሽን በመጠቀም መገልገል እንችላለን። የተከተፈውን ቀይ ሽንኩርት በመጭመቅ ጭማቂውን እንለያለን። ከዛም የቀይ ሽንኩርቱን ጭማቂ የራስ ቆዳችን ላይ አድርገን በማሸት የተጠቃበት ቦታ ሙሉ በሙሉ እንዲዳረስ አድርገን እንቀበዋለን። ለ15 ደቂቃዎች ያህል ከራስ ቆዳችን ላይ ሳንታጠበው እናቆየዋለን። በመቀጠል የፀጉር መታጠቢያ ወይም ሻምፖ በመጠቀም ማጽዳት ይጠበቅብናል። መፍትሄ ሁለት ቀይ ሽንኩርትና የማር ድብልቅ ለጸጉር እድገት የሚያስፈልጉ ጥሬ ዕቃዎች አንደኛ የሾርባ ማንኪያ ማር እና ግማሽ የቡና ሲኒ የቀይ ሽንኩርት ጭማቂ አንድ የሾርባ ማንኪያ ማር እና ግማሽ የቡና ሲኒ የቀይ ሽንኩርት ጭማቂ በሚገባ መደባለቅ ድብልቁን የራስ ቆዳችን ላይ በመቀባት ቢያንስ ለ30 ደቂቃዎች ማቆየት በመጨረሻ የጸጉር መታጠቢያ ወይም ሻምፖ በመጠቀም ማጽዳት በቀን በቀን ይሞክሩት፣ ወይም ቢሆን በሳምንት ለ3 ቀናት በመሞከር በሁለት ወራት ውስጥ ለውጥ መመልከት ይችላሉ። መፍትሄ 3 ነጭ ሽንኩርትና ማር ለፀጉር እድገት ነጭ ሽንኩርት በርካታ ጥቅሞች ያሉት ሲሆን፣ ለዛሬ እንዴት ለፀጉር እድገት አስፈላጊ እንደሆነ እንመለከታለን። እንደ ኤሮፓያን አቆጣጠር በ2007 በርካታ ጥናቶች እንደሚያመላክቱት ነጭ ሽንኩርት ለፀጉር እድገት ከፍተኛ ሚና እንዳለው አስፍረዋል። ነጭ ሽንኩርት በውስጡ ሰልፈር እና ሴሊኒየም የተባሉ ማዕድናትን ቪታሚን ያቀፈ ሲሆን ለጸጉር እድገት ብቻም ሳይሆን ለጸጉር ጥንካሬም ጭምር ከፍተኛ ጥቅም ይሰጣል። በቀጥ የምንመለከተው እንዴት ነጭ ሽንኩርት እና ማርን በማዘጋጀት የፀጉር መነቃቀልን ወይም መሳሳትን እንደምንከላከል ይሆናል። የሚያስፈልጉ ቁሶች አንድ የሾርባ ማንኪያ የነጭ ሽንኩርት ጭማቂ እና አንድ የሾርባ ማንኪያ ማር። አስፈላጊ ከሆነ በእኩል መጠን ይዞታቸውን ማሳደግ እንችላለን። በመቀጠል የነጭ ሽንኩርቱ ጭማቂ እና ማሩን በሚገባ መደባለቅ። ድብልቁንም የሳሳዩ ፀጉር ክፍል የራስ ቆዳችን ላይ በማሸት መቀባት። ሀያ ደቂቃዎች ያለመታጠብ ካቆየም በኋላ ድብልቁን በሚገባ በፀጉር መታጠቢያ ወይም ሻምፖ በመጠቀም መታጠብ። የነጭ ሽንኩርትና የማር ድብልቅ በሳምንት ለሁለት ለሶስት ቀናት በመጠቀም ለውጡን በአጭር ጊዜ ውስጥ መመልከት ትችላሉ።